ጤና ይስጥልን ይህ ቁም ነገር ሚዲያ ነው። አንድ የሰባሰባት 77 ዓመት አዛውንት በአትክልት ስፍራቸው ውስጥ በአሮጌ ወንበር ላይ ተቀምጠው የውሻቸውን ጀርባ እየደባበሱ ከቢቢሲው ጋዜጠኛ ቭላድሚር ሄርናንዴስ ጋር ጨዋታ ቢጤ ይዘዋል። ጥቁር ቲሸርት፣ ሰማያዊ ጂንስ ሱሪና ወፍራም ጃኬትን ለብሰዋል። ጭንቅላታቸው ላይ ብርቱካናማ ቀለም ያላት ቆብ ደፍተዋል ንግግራቸው ረጋ ያለ ነው ለሚመለከቱኝ ሰዎች አስገራሚ ሽማግሌም ልሆንባቸው እችላለሁ ግን ይሄ እኔ ምርጫ ነው አሉት ለጋዜጠኛው እርሱ ራሱ በከፍተኛ ግርምት ውስጥ እንዳለ ያስታውቃል አይኖቹን ፊታቸው ላይ ተክሎ በተመስጦ ያዳምጣቸዋል ህይወቴን በሙሉ እንደዚህ ነው ይኖርኩት ያለኝ ነገር በደንብ ይበቃኛል። በማለት ቀና ብለው የጠራውን የፕራዶ ገጠራማ ሰማይ መመልከት ያዙ። አንድ ነገር መናገር የፈለጉት ነገር ያለ ይመስላል። አንድ ግሮ የተቆረጠውን ጥቁር ውሻቸውን ጀርባውን መዳበሳቸውን ሳያቆሙ ጉሮሯቸውን አጽድተው እንዲህ ሲሉ ተናገሩ። ሰዎች ድሃው ፕሬዚዳንት ይሉኛል፣ እኔ ግን ድህነት አይሰማኝም። ድሃ ማለት በቃኝ ማለትን የማያውቅና ሁሌም ቅንጦትን የሚወድ ሰው ነው። ጋዜጠኛው ቭላድሚር ጭንቅላቱን አልፎ አልፎ እየነቀነቀም አንዳንዴም ጥያቄዎችን እያነሳላቸው ንግግራቸውን ቀጥለዋል። ተግባቢና ግልጽ እንዲሁም ነገሮችን ቀለል አድርገው የሚመለከቱት አዛውንቱ በዚያው በተረጋጋ ድምፃቸው ንግግራቸውን ቀጥለዋል። እኒህ ሰው ሙሉ ስማቸው ሆዜ አልቤርቶ ሙሂካ ኮርዳኖ ይባላል። በሞንቴ ቪዲዮ የሚገኘውን ቅንጡ ቤተ መንግስት ንቀው በዚህ ገጠራማ አካባቢ ህይወታቸውን ቢመሰርቱም ሰውየው ግን የኡራጓይ ፕሬዝዳንት ናቸው። እንደ አውሮፓውያን አቆጣጠር በ2009 የተደረገውን ምርጫ በሰፊ ልዩነት ተወዳዳሪዎቻቸውን አሸንፈው መንበረ ስልጣኑን ቢቆናጠጡም ድሮ ይኖሩበት ከነበረው ቤታቸው ለመውጣት አልፈቀዱም። ለቤተ መንግስት ኬሬዳሽ ናቸው። የእሳቸው ደስታም ከማሽቶ የሚገኘው በታላቁ የሞንቴቪዲዮ ቤተ መንግስት ሳይሆን ፕራዶ አቅራቢያ ባለው ገጠራማ ቅበሌ ውስጥ ነው። በአበባ እርሻቸው ተከቦ ይኖራሉ። አሁን ቀላል ያሉትን ህይወት የሚገፉት ሆይዜ ሙሂካ ያለፉበት መንገድ ግን እጅግ አስቸጋሪ ነበር። የተወለዱት በኡራጓይ ዋና ከተማ ሞንቴቪዲዮ በ1935 ነው። ሀገራቸው በወታደራዊ መንግሥት ስር ወድቃ የአስተዳደር በደል በሕዝቡ ላይ በተጫነበት ዘመን ጫካ ገብተው መሳሪያ አንግተው የሽምቅ ውጊያ አካሂደዋል። በኩባውያን የነጻነት ትግል ተነቃቅተው ቱፓማሮስ በሚባል የሽምቅ ተዋጊ ቡድን ውስጥ የተሰባሰቡትን ወጣቶች ይመሩ ነበር። ኋላ ላይም በአስራ ዘጠኝ ሰባዎቹ በመንግስት ቁጥጥር ስር ውለው ወደ ዘብጥያ ተወርውረዋል። በፖሊስ ኃይሎች በጥይት ተደብድበዋል። ስድስት ጥይቶች ሰውነታቸው ውስጥ ተቀብቅበውባቸዋል። ኡራጓይ ወደ ዲሞክራሲያዊ ስርዓት እስከመጣችበት 1985 ዓ ም ድረስ ለ14 ዓመታት ያህል በአሰቃቂ ሁኔታም እስር ቤት ውስጥ ኖረዋል። ከእነዚህ የመከራ ዓመታት መካከል አስሩን ከእስረኞች ጋር ሳይቀላቅሉ በብቸኝነት ገፍተዋቸዋል። የሚደረግላቸው እንክብካቤም ከሁሉም እስረኞች የከፋም ነበር። ይሁንና ሙሂካም እነዚህ መጥፎ ዓመታት ጥቅም የሌላቸው እርባና ቢሶች ናቸው ለው በጭራሽ አያምኑም ነበር። ስለ ህይወት ያለኝን አመለካከት ያስተካከልኩባቸው ጊዜያቶች ናቸው በማለት ይናገራሉ። ከረጅም ዓመታት የእስር ቤት ቆይታ በኋላ ነፃ ሆነው በዲሞክራሲያዊቷ አዲሷ ኡራጓይ የፖለቲካ እንቅስቃሴ ውስጥ ተሳትፎ ማድረግ ጀምሩ። የሴኔት አባል፣ የግብርና ሚኒስቴር እና ምክትል ፕሬዚዳንት ሆነው በትግል ወደ ዲሞክራሲያዊ መንገድ ያመጧትን ሀገራቸውን ማገልገልም ችለዋል። ሆይዜ ሞሄይካ ስላለባበሳቸው የሚጨነቁ ሰው አይደሉም። እንዲያውም ከእሳቸው ይልቅ በዙሪያቸው የሚገኙ ሰዎች በአለባበሳቸው ይሸማቀቃሉ። እሳቸው ግን ከርሻ ስራ ላይ ሳሉ የለበሱትን የስራ ቱታና ቦቲ ጫማ ሳይቀይሩ በሞተር ሳይክላቸው ተፈናጠው ወደ ሴኔት ስብሰባቸው ይሄዳሉ። ተመልካቹ እንደ ሞኝ ቢቆጥራቸውም ህይወትን ቅለል አድርገው የሚመሩት ሆይዘ ሙይካ ግን ግድ የላቸውም። ለቅንጦት ነገሮች ብለው ህይወታቸውን ውስብስብና አስቸጋሪ የሚያደርጉ ሰዎች ናቸው፣ ሞኝ በማለትም ይናገራሉ። ለድሆች ነፃነት የታገሉት ሰው ከነዋሪዎች የተለዩ ሆነው መታየትን አይፈቅዱም፣ እንደ ነውር ይቆጥሩታል። ህዝቡም ከልቡ ይወዳቸዋል። በኡራጓይ ታሪክ ለሴናተርነት ተወዳድሮ ያሸነፈ ፖለቲከኛም የእሳቸውን ያክል ከፍተኛ ድምፅ ያገኘም የለም። የሰፈራቸው ነዋሪዎችም ስለ ሰውየው ደግነትና የዋህነት አውርተው አይጠግቡም። ሙሂካም ከመኖሪያ ቤታቸው ወጥተው ስራ ቦታ እስኪደርሱ በየመንገዱ ለሚያገኙት ሰው ሁሉ ሰላምታ የሚያቀርቡ ሲሆን አንዳንዴም ከሞተር ብስክሌታቸው ወርደው በፍቅር ያነጋግሯቸዋል። የእሳቸውና የነዋሪዎቹ ግንኙነት ልክ የአባትና የልጅ አይነት ነው። ሆይዜ ሞሂካም ብዙ ጊዜ ለመልበስ የሚመርጡት ጅንስ ሱሪ ሲሆን እንደ አብዛኞቹ መሪዎች በሱፍ ልብስና በወታደር መታጀብ ምቾት አይሰጣቸውም። ሪዎች ጋር ተጎራብተው ገጠር የሆነው መኖርን ምርጫቸው አድርገዋል። ሆዜ ሞሂካ ከግብርና ስራቸው ጎን ለጎን በፖለቲካ ውስጥ ተሳትፎ ማድረግ የጀመሩት ከረጅም ዓመታት በፊት ነበር። ለ14 ዓመታት ከታጎሩበት እስር ቤት ከወጡ በኋላ በተለያዩ የመንግስት የስራ ኃላፊነቶች ላይ አገልግለዋል። ከግብርና ሚኒስትርነት ጀምሮ እስከ ምክትል ፕሬዚዳንትነት ድረስ የዘለቀ ሹመት ተሰጥቷቸውም በሁሉም ስኬታማ የስልጣን ጊዜ አሳልፈዋል። ታይቶ በማይታወቅ መልኩ የብዙ ሰዎችን ድምጽ በማግኘት ሴናተር ሆነው ተመርጧል። በታዳጊነት ዘመናቸው የብስክሌት ተወዳዳሪ የነበሩት ሆይዜ ሞሂካ ወደ ፕሬዝዳንትነት የመጡት በ2009 ዓ.ም በተደረገው ምርጫ የቀድሞውን ፕሬዝዳንት ታባሬስ ቫስኬዝን በሰፊ የድምጽ ብልጫ በማሸነፍ ነው። የፕሬዝዳንትነት በትረሙሴውን በመጋቢት ወር 2010 የተረከቡት የ77 ዓመቱ አዛውንት ወደ ተዋበው የሞንቴቪዲዮ ቤተ መንግስት ይገባሉ ተብለው ሲጠበቁ ሁለት ፖሊሶችን ብቻ አስከትለው ገጠር ወደሚገኘው መኖሪያ ቤታቸው አቀኑ። ሁኔታው ለብዙዎች መነጋገሪያ ሆኗል። በቤተ መንግስት ፍቅር የወደቁ በምርጫ እንኳ ተሸንፈው ለቀው ለመውጣት የሚያንገራግሩ መሪዎች በሞሉባት ዓለም እሳቸው ከቀደመው ሕይወታቸው ለመለየት አለመፈለጋቸው በኦራጓይ የሚኖሩ ዜጎችን ጨምሮ ስለ ጉዳዩ የሰሙትን ሁሉ ግርምት ውስጥ ከቷቸዋል። ስለ እኒህ ሰው ሲነሳ የአፍሪካ መሪዎች አንገታቸውን ሊደፉ ግድ ላቸዋል። የሀገራቸውን ካዝና እያራቆቱ የግል ካዝናቸውን በገንዘብ የሚሞሉ ራሳቸውን ከህዝቡ ነጥለው መንገድ አዘግተውና ለቁጥር በሚያታክቱ ወታደሮች ታጅበው የቅንጦትና የስጋት ኑሮን በመግፋታቸው ሊያዝኑ ይገባቸዋል። በአፍሪካ ምድር ድሃ ህዝብ እንጂ ድሃ መሪ የለም። ድሃው ፕሬዝዳንት ሞሂካ ግን ከዚህ በፍጹም ይለያሉ። ከግረ ቆራጠው ውሻቸው ማኒዮላ ጋር በግቢያቸው ውስጥ ሲንጎራደዱ ለተመለከታቸው ፕሬዝዳንት መሆናቸውን ለማመን ይከብደዋል። ግዴለሽ አለባበሳቸውን አይቶም እንደ ብድል ሊቆጥራቸውም ይችላል። እሳቸው ግን ለዚህ አሳሰብም ቢሆን ግዴለሽ ናቸው። ሰዎች የሚያስቡት ነገር አያስጨንቃቸውም። የመረጡትን አይነት ህይወት የመኖር ነፃ መብት እንዳላቸው ያምናሉ። በሙያቸው ገበሬ የሆኑት ሆይዜ ሞሂካም በ2005 ካገቧት ባለቤታቸው ጋር በገጠራማው ፕራዶ አካባቢ በደስታ አሳልፏል። ባልና ሚስቱ በአጠቃላይ ያላቸው የሀብት መጠን መኖሪያ ቤታቸውንና የእርሻ መሬታቸውን ጨምሮ 230 ሺህ ዶላር ብቻ ነው። ፕሬዚዳንቱ ከሚከፈላቸው 12,000 አሜሪካን ዶላር ወርሃዊ ደመወዛቸው ውስጥም 90 ከመቶ የሚሆነውን ለበጎው ፈቃድ አገልግሎት እንዲውል አድርጓል። ወደ ቤታቸው የሚወስዱት የደመወዛቸው 10 ከመቶውን ብቻ ነው። እኒህ ሰው ደመወዛቸውን በፈቃዳቸው ያበረከ የሚመለከቱት በድህነት ውስጥ የሚኖሩ የኡራጓይ ዜጎችን ለመታደግ እና ስራ ፈጣሪዎችን ለማበረታታት በማሰብ ነው። ሆይዜ ሙሂካ በ1987 የገዟቸው ሁለት ቮልስቫገን መኪናዎች ነበሯቸው። ወደ ስራ የሚያቀኑትም በእነዚህ አሮጌ መኪናዎቻቸው አማካኝነት ነው። ለራሳቸው የተለየ ግምት የማይሰጡ፣ ቅንጦት የማይመቻቸው፣ ስለ ሌሎች የሚጨነቁ እንደሆኑም ይነገርላቸዋል። ድሃ ማለት በቃኝን የማያውቅ ነው በማለት የሚናገሩት ሆይዘ ሞሂካም ሰዎች ባላቸው ነገር ደስተኛ እንዲሆንም ይመክራሉ። በፖለቲካ አቋማቸው በተለይ በኢኮኖሚ የበለጸጉት አገራት በዓለማችን አጠቃላይ ህይወት ላይ ከፍተኛ ተጽዕኖ እየፈጠሩ ነው ብለው ያምናሉ። በአንድ ወቅት በሪዮ ዲ ጀኔሮ በተካሄደም የቡድን ሀያ አገራት ስብሰባ ላይ ሀሳባቸውን ሲገልጹም ቀጣይነት ስላለው ልማትና ድህነትን ስለማጥፋት ይህንን ሁሉ ሰዓት ተወያየን ግን አሪያ የምናደርገው የትኞቹን ሀገራት ነው? በኢኮኖሚ የበለጸጉት ነው ወይ? እንደዚያ ከሆነም ምድራችንን ወደ አስከፊ ሁኔታ እንከታታለን። እስኪያስቡት በህንድ የሚኖሩ ሰዎች ሁሉ ልክ እንደ ጀርመኖች በነፍስ ወከፍ መኪና ቢኖራቸው ምን ሊፈጠር እንደሚችል በዚህ ምድር ላይ ኦክሲጅን የሚባል ነገር ሊጠፋ ይችላል ብለውም ነበር። የቢቢሲው ጋዜጠኛ ቭላድሚር ሄርናንዴዝ ካነጋገራቸው ሰዎች መካከል ብዙሃኑ የፕሬዚዳንት ሆዜ ሙሂካ ደጋፊዎች ቢሆኑም አንዳንዶቹ ግን የተለያዩ ትችቶች ሪፖርቶችን ያቀርቡባቸዋል። እንደ ሌሎቹ አገራት ፕሬዝዳንቶች ራሳቸውን አስከብረው ትልቅ ስም ገንብተው መኖር ይገባቸዋል የሚል አስተየት ሰጪዎች እንደነበሩም ተደምጧል። ከዚህ በተጨማሪም በውርጃም፣ በካናቢስ አጠቃቀምና በወንድ ለወንድ ጋብቻ ያላቸው አስተሳሰብ ለትችት አጋልጧቸዋል። ለሶስቱም ጉዳዮች ፍቃዳቸውን ሰጥቷል። የቀድሞው የኡራጓይ ፕሬዝዳንት ሆይዜ ሞሂካ በ89 ዓመታቸው ትላንትና ሕይወታቸው ማለፉም ተሰምቷል። ሰውየው ለረጅም ዓመታት ያህል በካንሰር በሽታም ሲሰቃዩ ቆይቷል።